ጂፋሬ ጂፋሬ ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩ ከአፍሪቃችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት። ጂፋሬ ቲዩ ጥራታቸውን የጠበቁ መረጃዎች እንዲደርሳችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩ ሰላም ውድ ቤተሰቦቻችን እንደምን ቆይታችኋል? ከጂፋሬ ቲዩብ ከሀገር ቤት ከአፍሪቃና ከዓለም አቀፍ ለሰዓቱ ያጠናቀርናቸውን ዜናዎቻችን ይዘን ቀርበናል። አብራችን ቆዩ። በክልሉ ባለፉት ሶስት አመታት 3036 ጾታዊ ጥቃቶች መፈጸማቸው ተገለጸ። በአማራ ክልል ባለፉት ሁለት አመታት ውስጥ በተፈጠረው ግጭት ሳቢያ 3036 ጾታዊ ጥቃቶች መፈጸማቸው ተገልጿል። ይህን ያሳወቀው የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ሲሆን የተፈጠረው ግጭት ጾታዊ ጥቃቱን እንዳባ አባባ ሰው ገልጿል። በክልሉ ከተፈጠረው ግጭት ወዲህ በ2016 1ሺ324 በ2017 ደግሞ 1ሺ712 በድምሩ 3036 ጾታዊ ጥቃቶች መፈጸማቸው ተመላክቷል። ቢሮ ጥቃቶች ሳይፈጸሙ ለመከላከል ጥረት የሚያደርግ መሆኑን ገልጾ ጥቃቶቹ ግን ይህን አልፈው እንደሚከሰቱም አሳውቋል። ህወሀት ህጋዊ ሰውነቴ ሳይመለስ በትግራይ ምንም አይነት ምርጫ አይኖርም አለ። ህጋዊ ሰውነቴ ሳይመለስ በትግራይ ምንም አይነት ምርጫ አይኖርም ሲል ህወሀት አዲስ በሾማው ቃል አቀባዩ በኩል አሳውቋል። አዲሱ የህወሀት ቃል አቀባይ አቶ ሚካኤል አስቀዶም ይህን ያሉት ለሚዲያዎች በሰጡት መግለጫም ነው። አብዛኛው የህወሀት አመራር ምሁራንና ወጣቶች ናቸው። ህወሀት ሊነቀልም ሊተከልም የሚችለው በትግራይ ህዝብ ብቻ ነው ሲሉም ተደምጠዋል። ቃል አቀባዩ ምንም እንኳን የፌዴራል መንግስት ስምምነቱን ተግባራዊ ለማድረግ ያለው ፍላጎት ዝቅተኛ ቢሆንም ህወሀት አሁንም ዝግጁ መሆኑን በመግለጫው ተናግረዋል። የብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ በቅርቡ በሰባተኛው ሀገር አቀፍ ምርጫ ዙሪያ በሰጡት መግለጫ ምርጫውን እንዳናከናውን የሚገድብ እንቅስቃሴ እስካሁን አላጋጠመንም ማለታቸው ይታወሳል። በአንድ ወር ቀጠሮ ይሰጥ የነበረው የፓስፖርት አገልግሎት መቋረጡ ቅሬታ አስነሳ። የኢሚግሬሽንና ዜግነት አገልግሎት በአንድ ወር ቀጠሮ ለዜጎች ይሰጥ የነበረውን የፓስፖርት አቅርቦት የጊዜ ገደቡና ሁኔታው በግልጽ ባልታወቀ ምክንያት መቋረጡ ቅሬታ አስነስቷል። ሪፖርተር ያነጋገራቸው ስማቸው እንዳይገለጽ የጠየቁ አንድ ተገልጋይ ራሳቸውና ለቤተሰቦቻቸው አገልግሎቱን ለማ ማግኘት ወደ አገልግሎቱ ዋና መስሪያ ቤት ጎተራ አካባቢ በሄዱበት ወቅት በአንድ ወር ቀጠሮ በአምስት ሺህ ብር ክፍያ ሲሰጥ የቆየው የፓስፖርት አቅርቦት አገልግሎት ለጊዜው መቋረጡ እንደተነገራቸው ገልጸዋል። ሌላ አገልግሎት ፈላጊ በበኩላቸው ተመሳሳይ ምላሽ እንደተሰጣቸው ገልጸው ነገር ግን በጊዜያዊነት የተቋረጠው በአንድ ወር ቀጠሮ አዲስ ፓስፖርት የማውጣት ስራ እንደሆነ የራሳቸውን ግምት በመውሰድ ለማሳደስ መጠየቃቸውን አስረድተዋል። ይሁንና ደንበኛው ከኢሚግሬሽንና ዜግነት አገልግሎት ዋና መስሪያ ቤት ባሻገር በመሶብ የአን መስኮት አገልግሎት በመገኘት በመደበኛ የወርቅ ቀጠሮ ለማሳደስ ጥያቄ ቢያቀርቡም ይህ አገልግሎት እየተሰጠ አለመሆኑን እንደተነገራቸው ገልጸዋል። ሪፖርተር ጉዳዩን በተመለከተ ለኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ምላሽ ለማግኘት ተደጋጋሚ የእጅ ስልክ ጥሪዎችንና የአጭር የስልክ መልእክት ላደረገው ሙከራ ምላሽ እንዳላገኘ ገልጿል። ግብጽ የሱዳን ወደቦችን ዘመናዊ በማድረግ ሂደት ውስጥ እንደምትሳተፍ አስታወቀች። የግብጽ ልዩ ልዑካን ቡድን የሱዳን ወደቦችን ዘመ ዊ በማድረግ ሂደት ውስጥ እንደምትሳተፍ የስዊዝ ቦይ ግድብ ባለስልጣን ዳይሬክተር ኦስማን ራቢያ አስታውቀዋል። ኦስማን ራቢያ ለዚህም ከስዊዝ ግድብ ባለስልጣን የተውጣጣ የስራ ቡድን የመሰረተ ልማት ግንባታን ለማዘመን እና ሰራተኞችን ለማሰልጠን የሱዳን ወደቦችን በታህሳስ ወር ላይ ይጎበኛልም ብለዋል። ዳይሬክተሩ ከሱዳን የወደብ ባለስልጣን ዳይሬክተር ከሆኑት ከጂላኒ መሐመድ ጂላኒ ጋር ውይይቶች በማካሄድ ላይ እንገኛለንም ብለዋል። የሱዳን ወደቦች የተፈጥሮ ሀብቶችን ለመላክና የባህር በር ለሌላቸው ጎረቤት ሀገራት ኢኮኖሚ ወሳኝ የንግድ መግቢያዎች ሆነው የሚያገለግሉ ሲሆን አሁን ያለውን ግጭት ተከትሎ የንግድ ልውውጦች በከፍተኛ ሁኔታ ቀንሰዋል። ታንዛኒያ የአውሮፓ ህብረት ፓርላማን በጣልቃ ገብነት ከሰሰች። ሀገሪቱ የአውሮፓ ህብረት ፓርላማ ከታንዛኒያ ጋር ሳይመክር በድህረ ምርጫ የሰብአዊ መብት ጥሰቶች ተፈጽመዋል በሚል ለመወያየት ያዘጋጀውን እቅድ ተከትሎ እየጨመረ የመጣውን የውጭ ጣልቃ ገብነት በጽኑ አውግዛለች። በብራሰልስ የሚገኘው የታንዛኒያ ኤምባሲ ህዳር 16 በጻፈው የዲፕሎማቲክ ደብዳቤ በስብሰባው ላይ በተለይም ከምርጫ በኋላ ስለተፈጸሙ ግድያዎችና በተቃዋሚው መሪ ቱንዱሊሱ ጉዳይ ላይ በተደረጉ ውይይቶች ላይ ስጋቱን ገልጿል። የታንዛኒያ መንግስት ይህ ውሳኔ የሳሞአ የውይይት የምክክርና የጋራ መከባበር ስምምነት መርሆችን እንደማይከተል አስታውቋል። ለአንድ ወገን ያደላ እርምጃ የአስርት ዓመታት ትብብርን አደጋ ላይ ይጥላል ሲልም አስጠንቅቋል። በሆንግ ኮንግ በተከሰተ የእሳት አደጋ የሞቱ ሰዎች ቁጥር 55 ደርሷል ተባለ ተከተለ። በሆንግ ኮንግ ታይፕ አውራጃ በህዝብ መኖሪያ ቤቶች ላይ በደረሰ ከባድ የእሳት አደጋ ቢያንስ ሃምሳ አምስት ሰዎች ህይወታቸው እንዳለፈ እንዳለፈ ና ከ270 በላይ የሚሆኑት ደግሞ የደረሱበት አለመታወቁን የሀገሪቱ ባለስልጣናት አስታውቀዋል። ባለስልጣናቱ እንዳሉት በእሳት ከተያያዙት ሰባት ህንፃዎች ውስጥ አራቱን መቆጣጠር እንደተቻለ ና የቀሩትን ህንፃዎች ደግሞ እስከ ምሽት ድረስ ለማጥፋት እየተሰራ ይገኛልን ብለዋል። እሳቱ እየቀነሰ በመጣ ቁጥር መጀመሪያ እንዴት ሊነሳ ቻለ? ጥያቄው ማን መሆን አለበት የሚሉ ጥያቄዎች እየተበራከቱ እንደመጡም ተነግሯል። እሳቱ በፍጥነት እንዲስፋፋ አድርገዋል ተብለው ከተጠረጠሩት ተቀጣጣይ ነገሮች ጋር በተያያዘም በግድያ ወንጀል ተጠርጥረው ሶስት የግንባታ ኩባንያ ስራ አስፈጻሚዎች በፖሊስ መያዛቸው ተነግሯል። የእሳት አደጋ ሰራተኞች አሁንም እሳቱን ለማጥፋት ከፍተኛ ጥረት እያደረጉ ይገኛሉም ተብሏል። ውድ ቤተሰቦቻችን ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ትኩስና ወቅታዊ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር ሰብስ ሰብስክራይብ ያድርጉ።